ተሳትፎ አለ። ጻድቃን ስግብግብና በግንባራቸው ሚደፋቸው ቀርቡ እንደ ቅንቡርስ አንዱ ወንበር ላይ የተገላበጡ ምን ይመስላሉ? እዛ ወንበር ላይ ተቀምጡ ቅንቡርስ ነው የሚመስሉት። ከታች ያሉ አካላት እንዴት ተረኞቹ እየቀለዱበት እንዳለ ማወቅ አለበት። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። ይሄ ቀልድ ጊዜ ያለፈበት ነው። ስቱሌት ይሄን ፖለቲካውን እንታራምድበት ጊዜ አይደለም። እንደ አብያነ ጨዋታ የሚቀለበት አይደለም። አሁን የይልማ መርዳሳ ኮልኮሌዎችም እዚህ አሉ። የይልማ መርዳሳ ኮልኮሌ እዚህ ቁጭ ብለህ አዳምጣለህ፣ እያቃረህም ቢሆን ተውጠዋለህ። ምን አለበት በኢትዮጵያ ታሪክ ሰዎችን ብናይ የፈረንሳዊ ጠቅላይ ሚኒስተር በመስራት አልቻልኩም አለና ለቀቀ። እግዚአብሔር እኮ እነሱን ቆዳቸውን ብቻ አይደለም ልባቸውንም ነጭ ያደረገው ይመስለኛል ብልጽግና ምንጮቻቸው ያገኘ ነው የወደድ አዛውንቶች አሉ አያቶላዎች የሚባሉት በተለምዶ ትልቅ ስጋት ተፈጥሮባቸዋል እንዲሁ አምብሬላ ሆኖ ያው እኛ እዚህ ጠባቂ ነን የዚህ አካባቢ ጠባቂ ነን የዚህ ብሄር ጠባቂ ነን የዚህ ፖለቲካ ፓርቲ ጠባቂ ነን ብሎ ራሳቸውን ያስባሉ ብልጽግና የብልጽግና የበላይ ጠባቂ ነን አማካሪዎች ነን አያቶላ ነን ብሎ ያስባሉ እና እንደ ስጋት አብይ አይሰማንም አብይ ብንመክረው ብንመክረውም ሊሰማን አልቻለም ብለው ወደ ሽመልስ አብዲሳ ዶክመንት እያስገቡ ነው ሃሳብ እያስገቡ ያመነጩ ማለት ነው። ምንድነው የሚሉት? የአማራ ክልል ትግል በከፍተኛ ደረጃ እየጨመረ ነው። ያው ብልጽግና በገባበት ቦታ ንብረት ማፍረስም፣ ንብረት ማውደም፣ ንብረት የሚጠቀምበትን ለህብረተሰብ አገልግሎት የሚሰጡትን ይሄዱ ማውደም ማጥፋት የበስግና ባህሪው ነው ተመልከቱ እንግዲህ ሌላም አለ ክሊኒክ ውስጥ ደግሞ ገብቶ ክሊኒክ አፍርሶ መድኃኒት የተባለውን ሁሉ መሬት ላይ ዘርግፎ ለህዝብ እንዳይደርስ ማለት ነው ለህዝብ የሚሆነውን መድኃኒት ሰው የሚታከምበትን እንዳለ መድኃኒት ሁሉ መሬት ላይ በት ነው አጥቶ የሚሄድ እንደዚህ ነፍሰ ገዳዩ የብርሃኑ ጁላ ሰራዊት ይሄ ነው በየገባበት እየገባ የንጹሀንን ቤት ማፍረስ ማቃጠል ብዙሃን የሚጠቀምበትን ትምህርት ቤቶችን፣ ክሊኒኮችን፣ ሆስፒታሎችን መደብደብ ይህ ነው የአብይ መንግስት። እንደምታዩት የአየር ሀይል ሀገራዊ ግዳጁን በአስተማማኝ ብቃት እየተወጣ ነው ይላል የልማ መርዳሳ። ይሄ ሁልጊዜ የሚሉት ነው። እንደምታውቁት ዝግጁነት እንዳላቸው ብቃት እንዳላቸው እየተወጡት እንደሆነ ሰማዩ የኛ ነው ይላሉ፣ ምድሮ የኛ ነው ምናምን። አንዱም ነገር የነሱ አይደለም ሁሉም ከኛ ነው የሚሉት፣ ግን አንድ እጃቸው ላይ የለም። የልማ መርዳሳ ተቋም ምን ሁኔታ ላይ ነው ያለው? ጥቂት እንንገራችሁ። የልማ የሚመራው አየር ሀይል ቅዳሜ ቅዳሜ የፍየል ወገብ የሚሰበርበት እስኪ እንደ ውሃ የሚራጩበት ግቢ ነው። የህወሓትን ጉዳይ ለዚህ አበቃው። ተወደደም ጠላም የብልጽግና መንግስት ነው ይሄ። አሁንም እርስ በርስ ተከፋፈሉ ብለን ውሻ በገለሎ ጅቢ ገባል የሚለው እንትን ይህ ፖለቲካ አያስኬድም። የጠላት የጠላት ወዳጅ ነው የሚለው ነበር አያስኬድም። በፕሪቶሪያ ስምምነት መሰረት ትጥቅ ፈጥቷል ብለው ወንጋራና ወልጋዳ መትረየስና አሮዊ ክላሻ ሳይተውን በኢትዮጵያ ቴሌቪዥን ተፈቶላሉ። ዛሬ ምንድን ነው ያሉት? ተማጆ ሹሙ ወዮልሽ፣ መሳሪያ የደበቅሽውን ብቅ ብቅ እያደረግሽ ነው፣ ብታስረክብ ይሻላል። እጃችን ላይ የነበረውን ስምምነት ጥለን ዛሬ በሚዲያ መልእክት ነው የሚያስረክቡን። ማን ሞኛል? እጁ ላይ ያለው ነገር የሚያስረክብች ይተነሱ። ከተመለከታ የሚሆን መከላከያ ሰራዊት በቅርበት የሚደረግ ውጊያ ላይ ሲያልቅና ሲንከራተስ ስናይ ተለያለ ሄል ፌስቡክ ላይ ወታደሮቹ የሚያስተላሉስ መልእክት ፋኖ እስከ ምንድን ነው የሚዋጋው? እኛ እስከ ምንድን ነው የምንዋጋው? አንድ አይደለንም ወይ? ምን አለበት ቅራል በንደድሯችን ብንሆን ህጻናት እኮ ናቸው የኔ የሚሉት። በልተውናል እኮ ማለት ነው። በልተውናል ግፋ በለው ከሚለው እነሱ ያልተማሩት ከጎናቸው ወንድሞቻቸው ሲወድቁ እያዩ አስክሬን እየተራመዱ እየቀበሩ በልተውናል እኮ እና ይሄን አብይ አልሰማም ያላቸው ሀሳብ ወደ ሽመልስ አብዲሳ ቢሮ ይወስዱታል። ወደ ሌላ ጉዳይ ስናል መከላከያ ወደ ፋኖ የተቀላቀሉ በብዛት የመከላከያ አባላት በየቦታው አስራ ሁለት ገቡ ምናምን ገቡ በየቦታው ይሄ ዜና ነው የምትሰቡት። ወሎ አካባቢ ከዚህ ክፍለ ጦር እዚህ ገባ ሶሻል ሚዲያ አጥለቀለቀ። እሱም በዚህ በኩል ደግሞ መከላከያ በየቲክቶኩ ምናምን ስቅቅ ብሎ የሚያለቅስ የመከላከያ ኮማንዶ ምናምን ወታደረ በአካቸ ጦርነት ይብቃ፣ እናቴና ፈቀሽ ምናምን የሚል አልቃሻ ነው የምትሞሉት ሶሻል ሚዲያው። አሁን ኮንትሮልም ሊያደርጉት አይችሉም። መከላከያ ተዋ ታዋርደ ማንም ዩኒፎርም ለብሶ መጥቶ ሶሻል ሚዲያ ላይ መከላከያውን ሞራል የሚሰብር አክቲቪዝም እንዳይሰራ ብሎ መንግስት እኳን ቢያውጅ አይቻልም፣ አይቻልም። ኦልሬዲ ተከፍቷል። እዚህ የተነሳ አማራ ክልል ውስጥ በገባበት ቦታ ትምህርት ቤቶችን ያቃጥላል፣ ሆስፒታሎችን ያቃጥላል። ኤኒቲንግ ለፓብሊክ ሰርቪስ የሚሰጡትን በአጠቃላይ ይሄድ ያውድማል። ይሄም እንግዲህ አብይ አህመድ ስትራቴጂ በሰው ብቻ ሳይሆን በትክልት የተባለ እጽዋትን ቆርጠዋል፣ አጣቅለዋል፣ እርሻን አንድደዋል። በቦታ ውስጥ ከተማችን እህል ዘርፈዋል፣ የተረፈው ላይ ውሃ ደፍተውበታል። ፋብሪካዎችን አፍርሰዋል፣ አንድ ደዋል ዘርፈዋል። አምቡላንሶች ይዘረፋሉ፣ ሆስፒታሎች ይቃጠላሉ፣ ትምህርት ቤቶች ይቃጠላሉ። የፓብሊክ ሰርቪስ ኤኒቲንግ ለፓብሊክ ሰርቪስ የሚሰጠው በሙሉ የማድቀቅና የማውደብ እና ተመክታ የሚሆን መከላከያ ሰራዊት በቅርበት የሚደረግ ውጊያ ላይ ሲቅና ሲንከራተስ ስናይ ትናንት ያህል ፌስቡክ ላይ ወታደሮቹ የሚያስተላልፉ መልዕክት ፋኖ እስከ ምንድን ነው የሚዋጋው? እኛስ እስከ ምንድን ነው የምንዋጋው? አንድ አይደለንም ወይ? ምን አለበት ተቀራርበን እንደ ድሯችን ብንሆን። ህጻናት ቆናቸውን የሚሉት በልጠሙን አልኩ። ጎጃም ያለው ጎጃም ያለው ወሎ ያለው ወሎ ያለው ያስገባ፣ እንነጋገርና ይቅርታ ብለን ካሳ ከፍለን እንታረቅ፣ እንስማማ። በነገራችን ላይ ዘገነው እኮ ጨረሰው። ልክ እንደ የለቅሶ ቤት ንፍሮ እንደፈለገ ዘገን ዘገን ያደርጓል። የወሎ ፋኖ ናፍ አረገው። የሸዋን ፋኑ አንድ ቄሳ መጣና ላፍ እንደዚህ ያለ እንደ ንፍሮ የሚዘገናለን ፋን ነው፣ እንዳትረሳ። የአማራ ህዝብ ስማ፣ የአማራ ወገኔ ስማ። ወገኖች የምንነግራችሁ የሚሄዱት ወዴት እንደሚሮጡ አያውቁትም። ሁለት የግራ ግር ጫማ እንዳረገ ሲማታባቸው የሙሉ ናቸው ከሁለቱ ኬምቢስ ዛትፈርጅበትም አመጽ ሀገርን ነቀንቃል፣ መንግስት ከወንበሩ አባሮ ሀገር ይሶታል። ይሄን ኮማንዶ እዩት።

ኖ የሚል ስም ያለው ከአማራ እናቶች አብራት የተገኘ ለቆመለት አላማ ኢላማ ማይስት ህዝቡንም እንደው ለማጃጃል የሚደረግ ምርጫ ከሆነ ይደረጉ። እስከ ዛሬ ያደረግ ናቸው ለስሙላ የሚደረጉ ምርጫዎች ናቸው። ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ትጥቁን አስቀምጦ የአማራ ሸኔ የኦሮሞ ሸኔ ይላል። የአማራ ሸኔ የሚባል የለም እንዴ ተብሎ ነው ፋኖ ሸኔ የሚሆነው? በስሙ ጥራው። ለምን አሸባሪ አይባልም እያሉ እኮ እየጎተኮቱ ነው። ታገኛታላ የባሰነ የሚብስበት ያችሁት መድኃኒቶችን ጠዱ መሬት ላይ ማስ። ታዲያ ብልጽግና ሰሙን ከአማራ ህዝብ ጋር ነው የሚተሳሰት። እነ ይልማ መርዳሳ በቁም ለሚዘርፏት አገር እንዴት ከዚህ ስርዓት ጋር ሰው እራሱን ለመስዋዕትነት ያቀርባል? ትናንሽ ፌስቡክ ላይ ወታደሮቹ የሚያስተላልፉ መልእክት ግፋ በለው ከሚለው እነሱ ያልተማሩት በልጣውን አልኩ። ይሄ ሚዲያ ምን ይሉት ነበር? የፋኖ ሚዲያ ነው ይሉት ነበር። የአማራ ህዝብ ትግል ነው። የአማራ ህዝብ ትግል ደግሞ እንደግፋለን። ጻድቃን ስግብ በግንባራቸው ሚደፋቸው ቀርቡ እንደ ቅንቡር ወንበር ላይ የተገላበጡ ምን ይመስላል። እዛ ወንበር ላይ ቅንቡር ስለሚመስሉት ከታች ያሉ አካላት እንዴት ተረኞቹ እየቀለዱበት እንዳለ ማወቅ አለበት። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። ይሄ ቀልድ ጊዜ ያለፈበት ነው። እስቲ ሁሌ ይሄን ፖለቲካውን የምታራምድበት ጊዜ አይደለም። እንደ አብያነ ጨዋታ የሚቀለበት አይደለም። አሁን የኢልማ መርዳሳ ኮልኮሌዎችም እዚህ አሉ። የኢልማ መርዳሳ ኮልኮሌ እዚህ ቁጭ ብለት አዳምጣለህ፣ እያቃረህም ቢሆን ተውጠዋለህ። ምን አለበት በኢትዮጵያ ታሪክ የሚለቁ መሪዎችን ብናይ የፈረንሳዊ ጠቅላይ ሚኒስተር መስራት አልቻልኩም ማለት አለቀቀ። እግዚአብሔር እኮ እነሱን ቆዳቸውን ብቻ አይደለም ልባቸውንም ነጭ ያደረገው ይመስለኛል። ብልጽግና ምንጮቻቸው ያገኘ ነው። የወደድ አዛውንቶች አሉ አያቶላዎች የሚባሉት በተለምዶ ትልቅ ስጋት ተፈጥሮባቸዋል። እንዲሁ አምብሬላ ሆኖ ያው እኛ እዚህ ጠባቂ ነን የዚህ አካባቢ ጠባቂ ነን የዚህ ብሄር ጠባቂ ነን የዚህ ፖለቲካ ፓርቲ ጠባቂ ነን ብሎ ራሳቸውን ያስባሉ ብልጽግና የብልጽግና የበላይ ጠባቂ ነን አማካሪዎች ነን አያቶላ ነን ብሎ ያስባሉና እንደ ስጋት አብይ አይሰማንም አብይ ብንመክረው ብንመክረውም ሊሰማን አልቻለም ብለው ወደ ሽመልስ አብዲሳ ዶክመንት እያስገቡ ነው ሀሳብ እያስገቡ ነው ያመነጩ ማለት ነው ምንድነው የሚሉት የአማራ ክልል ትግል በከፍተኛ ደረጃ እየጨመረ ነው ያው ብልጽግና በገባበት ቦታ ንብረት ማፍረስ ነው ንብረት ማውደም ንብረት ሰብ የሚጠቀምበትን ለህብረተሰብ አገልግሎት የሚሰጡትን ይሄዱ ማውደን ማጥፋት የበስትና ባህሪው ነው። ተመልከቱት እንግዲህ ሌላም አለ። ክሊኒክ ውስጥ ደግሞ ገብቶ ክሊኒክ አፍርሶ መድኃኒት የተባለውን ሁሉ መሬት ላይ ዘርግፎ ለህዝብ እንዳይደርስ ማለት ነው። ለህዝብ የሚሆነውን መድኃኒት ሰው የሚታከምበትን እንዳለ መድኃኒት ሁሉ መሬት ላይ በት ነው አጥፎ የሚሄድ እንደዚህ፣ ነፍሰ ገላይ የአብይ ብርሃኑ ጁላ ሰራዊት ይሄ ነው። በየገባበት እየገባ የንጹሀንን ቤት ማፍረስ፣ ማቃጠል፣ ብዙሀን የሚጠቀምበትን ትምህርት ቤቶችን፣ ክሊኒኮችን፣ ሆስፒታሎችን መደብደብ ይሄ ነው የአብይ መንግስት። እንደምታዩት የአየር ኃይል ሀገራዊ ግዳጁን በአስተማማኝ ብቃት እየተወጣ ነው ይላል። የልማ መርዳሳ ይሄ ሁልጊዜ የሚሉት ነው። እንደምታውቁት ዝግጁነት እንዳላቸው ብቃት እንዳላቸው እየተወጡት እንደሆነ ሰማዩ የኛ ነው ይላሉ። ምድሮ የኛ ነው ምናምን። አንዱም ነገር የነሱ አይደለም ሁሉም ከኛ ነው የሚሉት፣ ግን አንድ እጃቸው ላይ የለም። የልማ መርዳሳ ተቋም ምን ሁኔታ ላይ ነው ያለው ጥቂት እንንገራችሁ። የልማ የሚመራው አየር ኃይል ቅዳሜ ቅዳሜ የፍየል ወገብ የሚሰበርበት ውስኪ እንደውሃ የሚራጩበት ግቢ ነው። የህዋትን ጉዳይ ለዚህ አበቃው። ተወደደም ጠላም የብልጽግና መንግስት ነው ይሄ አሁንም እርስ በርስ ተከፋፈሉ ብለን ውሻ በገደሉ ጅብ ይገባል የሚለው እንትን ይሄ ፖለቲካ አያስኬድም። የጠላት የጠላት ወዳጅ ነው የሚለው ነበር፣ አያስኬድም። በፕሪቶሪያ ስምምነት መሰረት ተፈቷል ብለው ወንጋራና ወልጋዳ መትረየስና አሮዊ ክላሽ አሳይተውን በኢትዮጵያ ቴሌቪዥን ተፈቶላሉ። ዛሬ ምንድነው ያሉት? ተማጆሹም ወዮልሽ፣ መሳሪያ የደበቅሽውን ብቅ ብቅ እያረግሽ ነው፣ ብታስረክብ ይሻላል። እጃችን ላይ የነበረውን ስምምነት ጥለን ዛሬ በሚዲያ መልእክት ነው የሚያስረክቡ ማን ሞኛል? እጁ ላይ ያለው ነገር የሚያስረክብሽ ተነሱ ሰራዊት መከታ የሚሆን መከላከያ ሰራዊት በቅርበት የሚደረግ ውጊያ ላይ ስቅና ሲንከራተስ ስናይ ትላል ፌስቡክ ላይ ወታደሮቹ የሚያስተላልፍ መልእክት ፋኖ እስከ ምንድን ነው የሚዋጋው? እኛ እስከ ምንድን ነው የምንዋጋው? አንድ አይደለንም ወይ? ምን አለበት ትቅራል በእንደድሯችን ብንሆን ህጻናት እኮ ናቸው የሚሉት በልጠውን አልኮ ማለት ነው። በልጠውን አልኮ ግፋ በለው ከሚለው እነሱ ያልተማሩት ከጎናቸው ወንድሞቻቸው ሲወድቁ እያዩ አስክሬን እየተራመዱ እየቀበሩ በልጠውን አልኮ እና ይሄን አብይ አልሰማም ያላቸው ሀሳብ ወደ ሽመልስ አብዲሳ ቢሮ ይወስዱታል። ወደ ሌላ ጉዳይ ስናልፍ መከላከያ ወደ ፋኖ የተቀላቀሉ በብዛት የመከላከያ አባላት በየቦታው አስራ ሁለት ገቡ ምናምን ገቡ በየቦታው፣ ይሄን ዜና ነው የምትሰሩት፣ ወሎ አካባቢ ከዚ ክፍለ ጦር እዚህ ገባ ሶሻል ሚዲያ አጥለቀለቀ። እሱም በዚህ በኩል ደግሞ መከላከያ በየቲክቶኩ ምናምን ስቅ ብሎ የሚያለቅስ የመከላከያ ኮማንዶ ምናምን ወታደር በአካቸ ጦርነት ይብቃ እናቴና ፈቀሽ ምናምን የሚል አልቃሻ ነው የምትሞሉት ሶሻል ሚዲያው አሁን። ኮንትሮሉም ሊያደርጉት አይችሉም። መከላከያ ተወው አታዋር ነገር ማንም ዩኒፎርም ለብሶ መቱ ሶሻል ሚዲያ ላይ መከላከያውን ሞራል የሚሰብር አክቲቪዝም እንዳይሰራ ብሎ መንግስት እንኳን ቢያውጅ አይቻልም። አይቻል ኦልሬዲ ተከፍቷል። እዚህ የተነሳ አማራ ክልል ውስጥ በገባበት ቦታ ትምህርት ቤቶችን ያቃጥላል፣ ሆስፒታሎችን ያቃጥላል። ኤኒቲንግ ለፓብሊክ ሰርቪስ የሚሰጡትን በአጠቃላይ ይሄድ ያወድማል። ይሄም እንግዲህ አብይ አህመድ ስትራቴጂ በሰው ብቻ ሳይሆን አትክልት የተባለ እጽዋትን ቆርጠዋል፣ አጠቅለዋል፣ እርሻን አንድደዋል፣ በቦታ ውስጥ እህል ዘርፈዋል፣ የተረፈው ላይ ውሃ ደፍተውበታል። ፋብሪካዎችን አፍርሰዋል፣ አንድ ደዋል ዘርፈዋል። አምቡላንሶች ይዘረፋሉ፣ ሆስፒታሎች ይቃጠላሉ፣ ትምህርት ቤቶች ይቃጠላሉ። የፓብሊክ ሰርቪስ ኤኒቲንግ ለፓብሊክ ሰርቪስ የሚሰጠው በሙሉ የማድቀቅና የማውደብ እና ይልማ ተመክታ የሚሆን መከላከያ ስራዊት በቅርበት የሚደረግ ውጊያ ላይ ስቅና ሲንከራተት ስናይ፣ ትላንት ያህል ፌስቡክ ላይ ወታደሮች የሚያስተላልፉት መልዕክት ታኖ እስከ ምንድን ነው የሚዋጋው? እኛ እስከ ምንድን ነው የምንዋጋው? አንድ አይደለንም ወይ? ምን አለበት ተቀራርበን እንደድሯችን ብንሆን? ህጻናት እኮ ናቸው የሚሉት በልጥ

ተውለዶ ቢስ ላትፈርጅበትም አነስ አገርን መንግስትን ከወንበሩ አባሮ ከሀገር ይህን ኮማንዶ ሰጥዩት አማራ ክልል ይሄ ጀግንነትን በልኩ የሚያውቅ ፋኖ የሚል ስም ያለው ከአማራ እናቶች አብራት የተገኘ ለቆመለት አላማ ኢላማ የማይስት ህዝቡንም እንደው ለማጃጃል የሚደረግ ምርጫ ከሆነ ይደረግ ችግር የለውም። እስከዛሬ ያደረግ ናቸው ለስሙላ የሚደረጉ ምርጫዎች ናቸው። ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ትጥቁን አስቀምጦ የአማራ ሸኔ የኦሮሞ ሸኔ ይላል። የአማራ ሸኔ የሚባል የለም። እንዴት ተብሎ ነው ፋኖ ሸኔ የሚሆነው? በስሙ ጥራው። ለምን አሻባሪ ይባል እያሉ እኮ እየጎተኮቱ ነው። ታገኛታላ የባሰ ነው የሚብስበት። ያችሁት መድኃኒቶችን ቀዱ መሬት ላይ ብልጽግና ሰሙ ከአማራ ህዝብ ጋር ግልጽ የሚተሳሰቱ እነ ይልማ መርዳሳ በቁም ለሚዘርፏት አገር እንዴት ከዚህ ስርዓት ጋር ሰው እራሱን ለመስዋዕትነት ያቀርባል? ትላልሽ ሀል ፌስቡክ ላይ ወታደሮቹ የሚያስተላልሱ መልእክት ይፋ በለው ከሚለው እነሱ ያልተማሉት በልጥም አልኩ። ይሄ ሚዲያ ምን ይሉት ነበር? የፋኖ ሚዲያ ነው ይሉት ነበር። የአማራ ህዝብ ትግል ነው። የአማራ ህዝብ ትግል ደግሞ እንደግፋለን። ጻድቃን ግድብና በግንባራቸው ሚደፋቸው ቀርቡ እንደ ጥንቡር ሳንዱ ወንበር ላይ የተገላበጡ ምን ይመስላል? እዛ ወንበር ላይ ተቀምጡ ጥንቡር ስነው ይመስሉት ከታች ያሉ አካላት እንዴት ተረኞቹ እየቀለዱበት እንዳለ ማወቅ አለበት። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። ይሄ ቀልድ ጊዜ ያለፈበት ነው፣ ስቱለት ይሄ ፖለቲካ የምታራምድበት ጊዜ አይደለም። በንደ አብይ አይነት ጨዋታ የሚቀለበት አይደለም። አሁን የይልማ መርዳሳ ኮልኮሌዎችም እዚህ አሉ። የይልማ መርዳሳ ኮልኮሌ እዚህ ቁጭ ብለህ ታዳምጣለህ፣ እያቃረህም ቢሆን ተውጠዋለህ። ምን አለበት በኢትዮጵያ ታሪክ የሚለቁ መሪዎችን ብናይ የፈረንሳዊ ጠቅላይ ሚኒስትር መስራት አልቻልኩም ማለት አለ ይደረጋል። እግዚአብሔር እኮ እነሱን ቆዳቸውን ብቻ አይደለም ልባቸውንም ነጭ ያደረገው ይመስለኛል። ብልጽግና ምንጮቻቸው ያገኘ ነው። የወደድ አዛውንቶች አሉ፣ አያቶላዎች የሚባሉት በተለምዶ ትልቅ ስጋት ተፈጥሮባቸዋል። እንዲሁ አምብሬላ ሆኖ ያው እኛ እዚህ ጠባቂ ነን የዚህ አካባቢ ጠባቂ ነን የዚህ ብሄር ጠባቂ ነን የዚህ ፖለቲካ ፓርቲ ጠባቂ ነን ብሎ ራሳቸውን ያስባሉ ብልጽግና የብልጽግና የበላይ ጠባቂ ነን አማካሪዎች ነን አያቶላ ነን ብሎ ያስባሉና እንደ ስጋት አብይ አይሰማንም አብይ ብንመክረው ብንመክረውም ሊሰማን አልቻለም ብለው ወደ ሽመልስ አብዲሳ ዶክመንት እያስገቡ ነው ሀሳብ እያስገቡ እያመነጩ ማለት ነው ምንድነው የሚሉት የአማራ ክልል ትግል በከፍተኛ ደረጃ እየጨመረ ነው ያው ብልጽግና በገባበት ቦታ ንብረት ማፍረስ ነው ንብረት ማውደም ንብረት ለህብረተሰብ አገልግሎት የሚሰጡትን ይሄዱ ማውደም፣ ማጥፋት የብልጽግና ባህሪው ነው። ተመልከቱ እንግዲህ ሌላም አለ። ኔኔ ውስጥ ደግሞ ገብቶ ክልና ክርሶ መድኃኒት የተባለውን ሁሉ መሬት ላይ ዘርግፎ ለህዝብ እንዳይደርስ ማለት ነው። ለህዝብ የሚሆነውን መድኃኒት ሰው የሚታከምበትን እንዳለ መድኃኒት ሁሉ መሬት ላይ በት ነው አጥቶ የሚሄድ እንደዚህ፣ ነፍሰገዳ የብርሃኑ ጁላ ሰራዊት ይሄ ነው በየገባበት እየገባ የንጹሀንን ቤት ማፍረስ ማቃጠል ብዙሀኑ የሚጠቀምበትን ትምህርት ቤቶችን ክሊኒኮችን ሆስፒታሎችን መደብደብ ይህ ነው ያብይ አብይ መንግስት እንደምታዩት የአየር ሀይል ሀገራዊ ግዳጁን በአስተማማኝ ብቃት እየተወጣ ነው ይላል ይልማ መርዳሳ ይህ ሁልጊዜ የሚሉት ነው እንደምታውቁት ዝግጁነት እንዳላቸው ብቃት እንዳላቸው እየተወጡት እንደሆነ ሰማዩ የኛ ነው ይላሉ ምድሩ የኛ ነው ምናምን አንዱም ነገር የነሱ አይደለም ሁሉም ከኛ ነው የሚሉት ግን አንድ እጃቸው ላይ የለም ይህ ይልማ መርዳሳ ተቋም ምን ሁኔታ ላይ ነው ያለው ጥቂት እንንገራችሁ ይህ ይልማ የሚመራው አየር ሀይል ቅዳሜ ቅዳሜ የፍየል ወገብ የሚሰበርበት ውስኪ እንደውሃ የሚራጩበት ግቢ ነው። የህዋትን ጉዳይ ለዚህ አበቃው። ተወደደም ጠላም የብልጽግና መንግስት ነው ይሄ። አሁንም እርስ በርስ ተከፋፈሉ ብለን ውሻ በገለሎ ጅብ ገባል የሚለው እንትን ይሄ ፖለቲካ አያስኬድም። የጠላት የጠላት ወዳጅ ነው የሚለው ነበር አያስኬድም። በፕሪቶሪያ ስምምነት መሰረት ተፈቷል ብለው ወንጋራና ወልጋዳ መትረየስና አሮዊ ክላሽ ሳይተውን በኢትዮጵያ ቴሌቪዥን ተፈቶላሉ። ዛሬ ምንድን ነው ያሉት? የተማጆች ሹሙ መሳሪያ የደበቅሽውን ብቅ ብቅ እያደረግሽ ነው ብታስረክብ ይሻላል። እጃችን ላይ የነበረውን ስምምነት ጥለን ዛሬ በሚዲያ መልእክት ነው የሚያስረክቡን። ማን ሞኛል? እጁ ላይ ያለው ነገር የሚያስረክቡች ተነሱ